በጮኝነትም እንዲህ ያለው መቀራረብ በፍጹም ቤተ ክርስቲያናችን ታወግዛለች። ምክንያቱም የዘፈን ዳር ዳርታው እስክስታ ነው ይባላል፣ በኛ ሀገር አባባል። እኛ እንችላለን ብለን አንድ ነገር መስራት የለብንም። አንችልም ብለን ግን ከኃጢአት መጠበቅ አለብን። እንዲህ ባለው ኃጢአት ውስጣችን እንዲህ ያለው ስሜት ተፈጥሯዊ ስለሆነ ገንፍሎ ይወጣና ያን ጊዜ ለኃጢአት ተላልፈን እንዳንሰጥ ጥንቃቄ ማድረግ አለብን። ዮሴፍን እኮ እናውቀዋለን። ያ ወጣት ዝሙትን በጋበዘችው ሴት ፊት በቆመ ሰዓት እምቢ ብሎ ሊያመልጣት ስላልቻለ፣ አዎ ውስጡ ያለውን ፍላጎት ስላላመነው ሩጡ አመለጠ ነው የሚለው፣ ጨርቁን ጥሎ ሸሸ። ቅዱስ ጳውሎስም በዝሙትን ቁመን የምንደራደረው ጉዳይ እንዳልሆነ ሲነግረን፣ በባህሪያችን ውስጥ ያለ ጉዳይ ስለሆነ ቶሎ ስሜታው ያድርጎ ለኃጢአት አጋልጦ ሊሰጠን ስለሚችል ምን አለን? ክፉ ከሆነ የጉርምስና አመል ሽሽ ነው ያለው። ቁመ ተደራደር አላለም። ለዝሙት የሚያጋልጡ ነገሮችን እያደረግ ምን አለበት እያልክ ዝለቅ አላለም። አንዳንድ ጊዜ አቅምን ማወቅ ጥሩ ነው። አባቶቻችን ለዚህ ነው ለጽድቅ ህይወት የበቁት። አረ እኔ እሰናከላለሁ፣ ኃጢአት ውስጥ ወድቃለሁ፣ ደካማ ነኝ ስለሚሉ ነው ጽድቅ ህይወት ላይ የደረሱት። እኛ ግን ብዙዎቻችን ልባችን ዳቢሎስ በትቢት ስለደፈነው ምን አለበት በሚለው ፈሊጥ የኃጢያት መንገድ ላይ ባለማወቅ ተጉዘን ኃጢያት ከሚባለው ጉድጓድ ውስጥ ለመውደቅ ራሳችንን የምንጎዳበት አግባብ አለ። ስለዚህም በዚህ ጉዳይ ላይ እነዚህና ሌሎችም ጉዳዮች ውርጃ ሴቶች ውርጃ የሚፈጽሙበት ምክንያቶች ናቸው። ሶስተኛው የምናነሳው ሳናነሳው የማናልፈው ይሉንታ ነው። ሰው ኃጢአት ሊሰራ ይችላል፣ ሊበድል ይችላል። ሰው ሆኖ ማይበድል ማንም የለም። አዳም እንኳ በዛች በከበረች ዓለም ውስጥ እግዚአብሔር አስቀምጦት ከመላእክት የከበረ ስልጣንን ሰጥቶት እግዚአብሔር ላይ መፈንቅለ መንግስት አስቧል። ሕዋንም እኮ እናውቃታለን ያንን የከበረ ስብዕና በገነት ውስጥ እንድትኖር የሰጣትን እግዚአብሔር፣ አዎ ሰይጣን ጋር ቁጭ ብላ አምተዋለች። ሰሁኖም አይበድል እንጨት ሁኖ የማይጤስ ማንም የለም። በበደል ውስጥ ሁላችን እናልፋለን። ከእመቤታችን በቀር በዚህ ምድር ላይ ኃጢአት የሌለበት ማንም ሰው የለም። ኃጢአተኞች በሁለት ይከፈላሉ። አንዳንዶቹ አላበጀው አረኝ ብለው እግዚአብሔር ጋር ይቅርታ ጠይቀው በይቅርታውና በምሕረቱ በቅዱስ ስጋውና በክቡር ደሙ ታጥበው ታትመው ለመኖር የቆረጡ ናቸው። ሌሎቹ ደግሞ በኃጢአት ሕይወታቸው የሚቀጥሉ ነጋጠባ ኃጢአትን በመስራት ራሳቸውን ለሞት የሚያጩ በርካታ ሰዎች አሉ። እኛም ሰው ሁነን ልንሳሳት እንችላለን። ሰው ስህተት ሲፈጽም እኛ የምንኖረው ኃጢአት ባልፈጸምንባቸው ወራት እንኳ በጌታ ቸርነት ነው ያኖረን ጸሎታችን አይደለም፣ ተጋርሏችን አይደለም። ያኖረን የእግዚአብሔር ጸጋ ነው፣ የቅዱሳን ምልጃ ነው። እኛን የጠበቀን ዛሬም ያለነው መቤታችን ቅድስት ድንግል ማርያም በልጇ በወዳጇ ፊት ቁማ ስለምትማልድልን ነው። ቅዱሳን እንደየክብራቸው መጠን እግዚአብሔር በሰጣቸው ቃል ኪዳን ስለሚጠብቁን ነው እንጂ እኛ አታድርግ ከሚለው ነገር ብንከለከል አድርግ የሚለውን ነገር ስለማናደርግ የምንጠበቀው ወይም የምንኖረው በጌታ ቸርነት መሆኑን ማወቅ መቻል አለብን። ታዲያ ኃጢአት ውስጥ ስንገባ ማፈር መቻል ያለብን ማንን ነው? ብዙ ጊዜ ኃጢአት ከሰራን በኋላ ይሉንታው ይመጣል። ይሉንታው ሲመጣ መልሰን የምንበድለው እግዚአብሔርን ነው እግዚአብሔር የተደበቁትንም የተገለጡትንም ኃጢአቶቻችንን እያወቀ በእኛ ላይ ዓላማው ፍቅር ስለሆነ ቸርነቱን አብዝቶልን በእኛ ጋር አዎ ለንስሐ አድል እየሰጠ ከእኛ ጋር ቢኖርም ቅሉ እምንፈራው ግን ይሉንታ የሚይዘን ግን በሰው ፊት ነው። አሁን አንድ ሰው በዝሙት ምክንያት ወድቆ እከሊት ካንተ እኮ ነው ያረገዝኩት ስላለችው ሴቷም ደግሞ ከሆነ ወንድ ጋር በተሳሳተ አግባብ እግዚአብሔር በማይፈቅደው መንገድ በዝሙት ወርቃ ስለጸነሰች ሰው ምን ይለኛል በሚለው ፈሊጥ አፖርሽን የሚያሰሩ በርካታ አቶች አሉ። ሰው ምን ይለኛል ከሷ ጸነሰ ብባል ብለው አስወጭ ብለው ብር የሚሰጡ ወንድሞች አሉ። ዛሬ ዘመኑ ከባድ ነው። ግን መፍራት ያለብን ማንን ነው? ቅዱስ ጳውሎስ እንኳን ምን ይላል? ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይላል። ወላጆቻችን እንኳ ቢያዙን ከጌታ ትእዛዝ ውጭ የሆነው ማንኛውም ነገር ካዘዙን መቅደም መቻል ያለበት የጌታ መሆኑን ይነግረናል። ሕዝብ አሕዛብ ሁሉ ኃጢያተኛ ሆኖ ሳለ ኃጢያተኛ ሆኖ ሳለ በኃጢያተኛ ላይ ጣቱን ይቀስራል። በይሉንታ ውስጥ ልናልባ አይገባንም። እኛ በሰራነው ኃጢያት በርካታ ሰው ኃጢያት ሰርቷል። ያንን አይደለም መፍራት ያለብን፣ ንጹሁን ታጋሹን እግዚአብሔርን ነው ማየት ያለብን። ጌታ ሆይ አላበጀውም። ምናልባት ሰው ኃጢአተኛ ስለሆነ በኔ ላይ ለመፍረድ ድንጋይ በራሴ ላይ እንደ በረዶ ለማውረድ በኔ ላይ ለመፍረድ ይሰባሰብ ይሆናል። ጌታ ሆይ ግን አንተ አልፈረድክብኝም። አንተ እስክትፈርድብኝ ልጠብቅ አይገባኝም። ስለዚህም በንስሐ ኃጢአቴን እሸፍነው ዘንድ አንተ የንስሐ ልቦናን አድለኝ ብሎ ወደ ኃጢአት ሳይሆን የሰራነውን ስህተት በንስሐ ለማስተካከል መሞከር ነው። ይሉንታ ሊይዘን የሚገባው በእግዚአብሔር ፊት ነው። በቀራንዮ ኮረብታ ላይ ስጋውን ለቆረሰልን፣ በመስቀል ላይ ደሙን ላፈሰሰልን፣ ከሞት እስራት ነፃ እንወጣ ዘንድ ሞታችንን በሞቱ ለገደለው ለዛ ነው፣ ለዛ አምላክ ነው መጨነቅ ያለብን። ለሚወደል ለሚያፈቅረን ነው መጨነቅ መቻል ያለ ለወረተኛው ዓለም አይደለም። ራሱ ከኃጢአት ሳይነጻ ሰዎችን ኃጢአተኛ ብሎ ስለሚወቅ ሰው ሰው አይደለም መጨነቅ ያለብን። ራሱ ንጹህ ሳይሆን መተዳደፋችን በአደባባይ ስለተገለጠ የሱ እድፋት ግን እግዚአብሔር በቸርነቱ በጨለማ ስለሰወረለት አንደበቱን ለፍርድ ስለሚያላቅቀው ስለዛ ሰነፍ ሰው አይደለም መጨነቅ ያለብን። መጨነቅ ያለብን ስለ ነፍሳችን ነው። መጨነቅ ያለብን ስለሚወደን ጌታ ነው። በእሱ ላይ በማመፃችን ልንጨነቅ ያስፈልጋል። አፖርሽን የሚሰራው ኃጢአት ከሰራን በኋላ ይሉንታ ስለሚይዘን፣ ማህበረሰቡ ከእግዚአብሔር ይልቅ ማህበረሰቡን ስለምንፈራ፣ አንዴ ዘሙተን ኃጢአት ሰርተናል፣ እዛ ላይ ደግሞ እንደግምና ነፍስ እናጠፋለን እንዲህ ያለው ኃጢአት ራሳችንን ቆጥበን መኖር እንድንችል አስቀድሞ ከዝሙት ጠንክ መራቅ፣ ወደ ዝሙት የሚወስዱትን መንገዶች በራቸውን መዝጋት፣ እንዲህ ያሉ ስህተቶች በአጋጣሚ ድቀት ገጥሞን ኃጢአት እንኳ ከሰራን ይሉንታውን ሁሉ ትተን ወደ ንሳ መመለስ፣ እግዚአብሔር ሆይ ያላበጀውን ማረይ ማለት ይቅርታ መጠየቅ እንደ ዳዊት አቤቱ እንደ ቸርነት መጠን ማረኝ እንደ ምሕረት ብዛት መተላለፌን ደምስስ ከበደል ፈጽመ ጠበኝ ከኃጢአትም አንጻኝ እኔ መተላለፌን አውቃለሁ እያሉ ማልቀስ የሚበጀው ያነ ነው። ሌላው በጣም በሚያሳዝን ሁኔታ አራተኛው ምክንያት ደግሞ ልጅን ለመውለድ አለመፈለግ ነው። እውነት ለመናገር እንግዲህ አስቡት። እግዚአብሔር አምላክ ሁላችንንም ይቅር ይበለን፣ ኃጢአተኞች ነን። እግዚአብሔር አምላክ የቀናውን መንገድ ይምራን። በኃጢአት ጨለማ ውስጥ የተከበበ ህይወት ነው ያለ። አንዳንድ ሰዎች የጋብቻን ዓላማ ባለመረዳት የተነሳ ጋብቻ ሶስት መሰረታዊ ዓላማዎች አሉት፤ ዘርን መተካት፣ ከፍትወት እሳት ከመቃጠል ለመዳን ሶስተኛ በመተባበር፣ በመተጋገዝ፣ በመረዳዳት ለመኖር ነው። እንግዲህ አንድ ሰው ግብረ ሥጋ ግንኙነት በትዳር ውስጥ በንጹህ አልጋው ላይ የሚፈጽመው አንደኛ ፍትወቱን እግዚአብሔር በሚወደውና በሚፈቅደው ንጹህ በሆነው አልጋው ላይ ለመፈጸም ነው። ሁለተኛ ፍትወትን ተከትሎ የሚመጣው ልጅ እንኳ ቢጸነስ እሱን ከእግዚአብሔር የተሰጠው ስጦታ ነውና ያንን እንደሚገባ ማሳደግ ዓላማ አድርጎ ነው አንዳንድ ሰዎች ያደርጋሉ። በመጽሐፍ ቅዱስ እንደዚህ ያለ በኃይል የተወገዘ ነው። እውነት ለመናገር እኛም የምንናገርበት ቦታ ጨንቆን ነው እንጂ ስለዚህ ጉዳይ በጥልቀት መናገር እንዳለብን ይሰማኛል። እኔ በተለይ በዚህ ጉዳይ ላይ በተለይ ኦርቶዶክሳዊ የግብረ ሥጋ ግንኙነት ስርዓት ምን ይመስላል? በጋብቻ ውስጥ ላሉ ሰዎች ቤተ ክርስቲያን እንዴት ያለ የግብረ ስጋ ግንኙነት የአፈፃፀም ስርዓት ታስተምራለች? የቱን ትከለክላለ? የቱን ትፈቅዳለች? የሚለውን መነጋገሪያ መድረክ አጥተን ነው እንጂ ልንናገረው የሚገባ በየጓዳው ተሸፍኖ ያለ በርካታ ሰው መጠየቅ አፍሮ በኅሊናው ሰብስቦት ያለው ጉዳይ ነው። አንድ ሰው ግብረ ሥጋ ግንኙነት እያደረገ ዘሩን እንኳ በአፈ ማሕፀን አውጥቶ ማፍሰስ በእግዚአብሔር ፊት መቅሰፍት ነው። እንደው ተሳስቶ እንኳ በአፍ በማሕፀን ውስጥ ዘሩን ካስቀመጠ በኋላ ያንን ልጅ ባለ መፈለግ ምክንያት ለማስወገድ ማሰብ በራሱ ንጹሕ ምኝታን ማርከስ ማለት ነው። እግዚአብሔር አምላክ በፈቀደበት አግባብ እግዚአብሔርን የሰጠንን ስጦታ አልቀበልም ብሎ አሻፈረኝ ማለት ነው። የትዳርን ዓላማ ሴሰኝነት ማድረግ ነው። እግዚአብሔር አምላክ እንደዚህ ካለው ሀጢያት ይሰውረን በእውነት። ስለዚህ አንድ ሰው ልጅን ለመውለድ ካልፈለገ ከሩካቤ ሥጋ መከልከል ነው ያለበት ሩካቤ ሥጋ ጋር ካደረገ ደግሞ ያንን ልጅ የሚሰጠውን በዛ አማካኝነት የሚሰጠውን የእግዚአብሔርን ስጦታ በአግባቡ መቀበል አለበት። እንደዚህ ያሉ ተልካሻ በሆኑ ምክንያቶች ነፍስን እስከ ማጥፋት ድረስ መዝለቅና ኃጢአትን መስራት በእግዚአብሔር ዘንድ አይገባም፣ አጸያፊ ነገር ነው። ሶስቱን አላማ መሰረት አድርጎ በትዳር ውስጥ ለገባ ሰው ልጅ ሲመጣ እስካፖርሽን ድረስ መሄድ በእውነት አግባብ አይደለም። የጋብቻን የቅድስና ሐሳብ አለመረዳት እግዚአብሔር በቅድ በጋብቻ ውስጥ ያለውን አላማ አለመረዳት ነው። እንዲህ ያሉ ሰዎች በትዳር ውስጥም ሁነው ሆነው እንዲህ ያለውን ኃጢአት በህሊናችን ውስጥ የሚያመላልሰውን ሰይጣን በቅጡ በአግባቡ በጊዜው ባለመቅጣታችን ምክንያት እንዲህ ያሉ ሀጢያቶች ሊከሰቱ እንደሚችሉ ከወዲሁ ልናስባቸው ልንጠነቀቅባቸው ያስፈልጋል።